ጫታ ገና ሲሰማ ይጽፍ እንደሆነ፣ ሀሁ መክተቢያ እርሳሱን ወርውሮ ይበላ እንደሆነ፣ እጁ በወጥ እንደ ተነከረ ሳህኑን ወደ እናቱ ፊት ገፍትሮ ይጠጣ እንደሆነ፣ እያቃሰተ ጨርሶ ተኝቶ እንደሆነ፣ ያወለቀውን ሱሪ በማንገቻ አንጠልጥሎ በቤቱ በራፍ ላይ ይቆምና እብዱ ሺበሺ ብሎ ከመንደሩ ልጆች ቀድሞ ይጮኋል። ሲጢጥ በሚል አስቀያሚ አይነት ድምፁ የመንደሩ ሕፃናት እብዱን ሲለክፉ፣ አንዳንዴ ቅኝት ያለው ዜማ እንጂ ጫጫት አይመስልም። ለማመጣች ለሚመጣች ይላሉ ጓደኞቹ። ክብ የሕፃን ፊቱ የፀሐይ ጨረር እንደዋጠው አመል አመልማሎ ደመና ፍንትው ትላለች። ለሚ ስትመጣ ፈጠን እያሉ እብዱን ይከተሉታል፣ ጮክ እያሉ ያዜማሉ በለማ ፊታውራሪ ድምፅ እየተመሩ፣ ሺበሺ እብዱ፣ ሺበሺ እብዱ። አንዳንዴ እናቱ በግድ ጎትታ ታስገባና እጁን ካልታጠበ አጥባ፣ ልብሱን ካልለበሰ አልብሳ፣ በግድ አንገቱን ይዛ አጉርሳ፣ አይ ሳቴያን ሳቴ ትለዋለች። የልቧን ቶሎ መሸበር ስለሚያውቅ ወንበር ላይ ተሰቅሎ እንደሆነ ትናንሽ እግሮቹን እያወዛወዘ እሪ ብሎ ያለቅሳል። ሂድ ያውልህ፣ ሂድ፣ አታድርቀኝ! ጆሮን በቆረጠው ያብድ በበጠሰው ትለዋለች። ትልቅ ዳሌዋን በረጃጅሙ ታካለች፣ ስትናደድ ልማዷ ነው። ስድቡን ገና ከቤቱ በረንዳ ላይ ይጀምራል። ብን ብሎ የክብሪት እንጨት በሚመስሉ ሁለት እግሮቹ እየሮጠ ይወጣና እብዱ ሺ ሺበሺ! እብዱ እብዱ ብዙ ጊዜ ቆም ብሎ ወፍራምና ጥቁር አንገቱን ቀስ ብሎ አዙሮ በቁጣ ፊቱን ይሸበሽባል። አንዳንዴ ድንጋይ ጅር አድርጎ ይወረውራል! ፊቱ መለስ ሲል እጅብ ብለው ይከተሉታል የመንደሩ ሕፃናት። ሺበሺ ሲያዩት ያስፈራል። ችምችም ብለው የበቀሉት አጫጭር ጸጉሮቹ የተንጨባረሩ ናቸው። እንደ ነዳይ እንጀራ የተሽጎረጎረ ረጅም ካባ የመሰለ ድሪቶ ይጭናል። አገጩ ላይ የበቀለው ጺም የማጭድ አይነት ቅርጽ ሰርቷል። አይኖቹ ጥልቅና ዝምተኛ ናቸው። ጥርሶቹ ለብቻቸው ውብ ሆነው ሲስቅ ቀይ ድዱ ብልጭ ይችላል። ከበግ መንጋጋ ጀምሮ ከተለያየ አይነት ብረታ ብረት የተሰሩ ቀለበቶች በአንገቱ ዙሪያ ሆዱ ድረስ እንደ ሐብል ያንጠለጥላል። አንዳንድ ጊዜ ከመንደሩ የልብስ ማጠቢያ ቦታ በሰረቀው የሳፋ ማስደገፊያ የመኪና ጎማ ውስጥ አንገቱን አጥልቆ ፒፕ ፒፕ እያለ በመንገዱ ዳር በተደረደሩት መኖሪያ ቤቶች ፊት ለፊት እየሮጠ የነለማን ሰፈር ጉልት አቋርጦ አስፋልት መንገድ መኪኖች መሃል ይገባል። የመኖሪያ ቤቱ ከአንድ ዳቦ መጋገሪያ ቤት በስተጀርባ ነው የሙስጦፋ ቂጣ መሸቀያ ቤት። የዳቦ ቤቱ ጀርባ ጸጥታ የሞላበት ነው። የሚተኛበት ግን ዳቦ በሚጋገርበት በኩል ስለሆነ ሞቅ ያለ ቦታ ሳይሆን አይቀርም። ከሚንጠፋጠፍ ዝናብ ለመጠለል ከትልቅ ቤት ጣሪያ ስር የተበጣጠሰ ቆርቆሮ በሽቦ ቋጥሯል። የሚተኛበት አልጋ የድንጋይ ክምር ነው። ከየት እንዳመጣችሁ አይታወቅም። ከዳቦ ቤቱ ግድግዳ ጋር በገመድ እንደ መደርደሪያ ካሰረው ጣውላ ላይ ሁለት አዳዲስ የመብል ሳህኖችና አንድ ሳፋ ተቀምጠዋል። ሦስት የሚሆኑ ያሮጌ መጽሐፍ ቅዳጆች መኝታው ግርጌ ተበትነዋል። ረሃቡን የሚያስታግሰው በልመና ነው። የሰፈሩ ዳቦ ጋጋሪ ሙስጦፋ ሙስጤ በቁልምጫ ሲጠራ ሙቀቱ ገና ያልጠፋ ትኩስ ዳቦ አንዳንዴ ለቁርስ ይሰጠዋል። በደንብ መለመን አይችልም፣ ይፈራል። ሰዎች ቤት በራፍ ላይ ይቆምና አንገቱን ወደ ጎን ሰበር አድርጎ ቀኝ እጁን ከቡትቶ አውጥቶ ሰፊ መዳፉን ይዘረጋል። የሚበላው ነው የሚፈልገው። ከተቀበለ በኋላ እግዚር ስጥልኝ ጋሼ፣ እግዚር ስጥልኝ ትየ ይላል። ታስታውሳለህ? አለው ለማ አብሮት ያለውን ጓደኛውን ተኮላን። ምኑን? ሺበሺ አንገት ላይ ያለውን የብር ቀለበት እንውሰድበት። ተኮላ ዝም። እሺ? አሁንም ተኮላ ዝም። ለምን አንወስድበትም? እንዴት ነው ምንወስድበት? የፈራም የተደነቀም ይመስላል። በጃኬቱ እጀታ አፍንጫውን ጠረገ። ልምዱ ነው ተኮላ ንፍጡ ሲመጣበት ወይ በጃኬትና በሹራብ እጀታ ይጠርጋል ወይ በየደቂቃው ይምጋል። ሲያወልቀው ነዋ አለ ለማ ጣቱን ተኮላ ዓይን ስር ቀስሮ። እንዴ፣ ቢይዘንስ? ምን አውቆ ነው የሚይዘን? መጀመሪያ ለማግኘት ብንሞክርስ? በጣም ኮኑ ደስ የምትለው፣ በማታ ፀሐይ ደግሞ የበለጠ ታምራለች። መቼም አንተ በጣም ወዳታል። ግን እንዴት እናድርግ አለ ተኮላ ጎሳ ይቀድ ከአልጋው ተነሳ ለማ። ሲዘንብ ያደረው የክረምት ዝናብ ኮርኒስ በሌለው የቆርቆሮ ጣሪያ በኩል የሹክሹክታ ያህል ድምፅ እያሰማ ያካፋል። ምን መሆን ነው እንዴ? አተኛም በዚህ ሌሊት በዚህ ብርድ፣ ፀሐይ እንኳን ሳትወጣ ወጣ አለችው እናቱ ከአልጋዋ ቀና ብላ። ራቁቱን ከመኝታ ቤት ዘሎ ወጣና ልብሱን ሳሎን አጥልቆ ተመለሰ አጭር ቁምጣና ሸራ ጫማ አድርጎ እናቱ አልጋ ጎን ቆመና ከተኮላ ጋር እግር ኳስ ልምምድ አለብኝ አለ ድምፁን ዝግ አድርጎ የልመና አስመስሎ። አንተ ልጅ እግዜር ያንሳህ! አይ ያልታደልኩትን። ብዙም የእናቱን አቤቱታ ሳይሰማ በትናንሽ እግሮቹ እንደሚዳቋ እየዘለለ ወጣ። ተኮላ ፎጣ አንገቱ ላይ ጠቅሎ እውጭ ጠብቀዋል እማዬ ተቆጣችን፣ አለው እንደደረሰ። ጥቁር ቁምጣ ሱሪ ኪሱ ውስጥ እጁን ከቶ ለምን በቁምጣ ወጣ፣ አለ ተኮላ። ለስፖርቴ መውጣ አንድ መስል ብልጥነ ባክ፣ አለው። ለማ በኩራት ሳቅ ሳቅ አለ። አንተ ምን ብለ ወጣ፣ አለው ተኮላ። እኔ አንተ ጋር እንደምመጣ ነው የነገርኳችሁ። በሹራቡ እጀታ አፍንጫውን ጠረገ። ምን ብለ? በድንጋጤ ትንሽ አይኑን ፍጥጥ አደረገ ለማ። ልጫወት አልኳችሁ ምን ያስፈራል? ብቻ ልነሳ ስል እማዬ እንደተኛች በጆሮዋ አንድ ነገር ለማምጣት ነው አልኳት። ለማ የባሰው እንደነገጠ በቃ ነግራችሁ አላ። እንዲህ ማለት መንገድ ነው መንገር አይመስለኝም አለ ተኮላ። ለማ ለመመለስ ከጅሎ የመጣበትን መንገድ ወደ ኋላ ዞር ብሎ ባይኑ፣ ለካ ሰዎች የሚያዘወትሩትን ቀጭን የጭቃ መንገድ እንድታድጥ አድርጎ ዝናቦል ውሏታል። መኪናው የሚመላለስበት ትልቁ መንገድ ተቦርቡሮ ውሃ ተኝቶበታል። በቀስታ የሚያካፋው ዝናብ በደንብ ያልነጋውን ሌሊት የበለጠ አስቀያሚ አድርጎታል። ምነው ፈራ እንዴ? አለ ተኮላ። ፊቱን ጭፍግግ አድርጎ ወደ ሺበሺ መጠለያ አሻግሮ እያየ፣ ደርሰናል እኮ አለ። ቀጠለና ሁልጊዜ ሲቆጡ አልሰማም እኔ። ለምሳሌ ማአት ጊዜ ነው አባቴ የመታኝ፣ እብዱ ላይ አትጩ እያለ ምን መሰልህ፣ ለብዱ አዝነው ሳይሆን እኛን እንዳይመታን ነው። ዝም ብሎ አንዳንዴ ሲነሳበት፣ ያቺ አንድ ጊዜ ያየናትን ቤቷን እቃዋን ሰባብሮ ብትንትኗን አውጥቶ በዳቦ ቤቱ ጠባብ በረንዳ እንዳንግዳ መቀበያ አግዳሚ ወንበሩ ላይ ተኝቶ ያድራል። አለ ለማ። ማን ነገረ? እማዬ። ለዚህ እኮ ነው አትጠጋው የምትለኝ። ጭቃ ያዘለ ሸራ ጫማውን በእርጥብ ሳር ጠረገና አታውቅም ነበር እኔ ሲባል የሰማሁት ይሄ፣ ዝም ብሎ ቡዝዝ ያለ አይነት ሞኝ ብድ ነው። ብቻ መጠንቀቅ ያስፈልጋል። አዎ ልክ ነህ። ወደ ዳቦ ቤቱ በራፍ እየተጠጉ መጡና ቆም አሉ። በአካባቢያቸው ከእነሱ በስተቀር ማንም የለም። ከአድማስ ጭብጥ ለመላቀቅ ሽቅብ የምትሳበው ፀሐይ በጭጋግ ተከልላለች። ለሥራ በጠዋት የሚሰማራ እመንደሩ ያደረ ሹፌር ከሚነዳው በኮረኮንች መንገዱ ላይ ከሚንኳተት አሮጌ ቶዮታ በስተቀር አካባቢው ጸጥ ብሏል። ያን ቶዮታ የሚነዳውን ሰው ታውቋለህ? አለ ለማ ወደ ዳቦ ቤቱ በረንዳ እግሩን ብድግ እያደረገ የዘቢድሩ ስም አይደል እንዴ? እንኳን ዝምበል አለ ለማ። ወደ እብዱ መጠለያ እየተጠጉ ሲመጡ ለማ በረንዳው ላይ እንዳለ አንገቱን አስግጎ እብዶ የተኛበትን ቦታ ተመለከተና ሰንሰል ስር ወዳጎ በደደው ተኮላ ዞር ብሎ ተነስቷል አለው። እብዱ ሺበሺ ልብሱን መልበስ ጀምሯል። የውስጥ ሰውነቱ ቀይ ነው። ደረቱና ክንዱ በጥቁር ጸጉር ተሸፍኗል። ሰፊ ሰማያዊ ጎድጓዳ ሳህን ፊቱ አስቀምጦ መብላት ጀመረ። ሳህኑ ውስጥ በጣቶቹ ይበረብርና ድንች ይውጣል፣ ደረቅ እንጀራ ይጎሰጉሳል። ሳህኑን መልሶ ዘጋና ሲነሳ እግሩ ስር የጣላትን የደረቀች ዳቦ በእግሩ ሲመታት ተኮላ የተደበቀበት ቅጠል ውስጥ ተንከባላ ገባች። ሺበሺ ዳቦዋን እስከ መጨረሻው ባይኑ ተከተላት። አፈጠጠ። አሃ ማሞ ማነ ማሞ! ለማ ግድግዳው ጥግ ተቸንክሮ ቆመ። ነገርኩ ማነ። ተቆላ ተነስቶ መሮጥ ጀመረ። ሺበሺ ቡቱቶ እየተጠላለፈው ተከተለው። አሃ ሌባ ማሞ ሌባ አሃ ማሞ ሌባ የተኰላ ፎጣ ከአንገቱ እየተንሸራተተ ወደቀ። ሽበሺ ፎጣውን አንስቶ ተከተለው። ወደ መንደሩ ቁልቁል ሲወርዱ ዳገት ከለላቸው። ለማ ቀስ ብሎ እየተንኳተተ ከግድግዳው ስር ወጣ። ወደ ሽበሺ መጠለያ ተመለከተ። እብዱና ተኮላ ተከታትለው ወደ ሮጡበት ተገላመጠ። ለዓይን ጠፍተዋል። ከንፈሩን ነክሶ ወደ ብዶ አልጋ በልቡ እየተሳበ ሀብሉ ወደ ተቀመጠበት የመኝታ ትራስጌ ሄደና ቀስ ብሎ ብድግ አደረገው። በጣም ግዙፍ ነው። የብር ቀለበቷን እንደ ተመኛት ውስጡ አገኛት። ሆኖም ከሀብሉ ጋር ከባድ ነገር አጋጠመው። የተንጠለጠሉ እቃዎች በሙሉ በወፍራም ሽቦ በጥምር ታስረው ስለነበረ መፍታቱን አቅሙ የሚችለው አልመሰለውም። እጥፍ ዘርጋ በማድረግ ይቆረጥ እንደሆነ በማለት እያጠፈ ለመዘርጋት ባዶ ቦታ ፈልጎ በእጁ የሚበቃ ያህል አስፍቶ ያዘ። እጥፍ ሲያረግ ክሽ ክሽ ክሽ፣ ዘርጋ ሲያደርግ ክርክሽ ክምክሽ ክሽ ክርክሽ። ሽቦው ለመቆረጥ ሲቀርብ ነጭ ሆነ፣ እጁን ይሞቀው ጀመር። ቢያቃጥለውም ቢደክመውም እሱ ግን እየተቻኮለ ክርክሽ ክሽ ክሽ ማድረጉን ቀጠለ። ወዲያው ትከሻውን ዘንግ ነገር ወጋ አደረገው። በድንጋጤ ቀስ ብሎ ዞረ። ምራቁን መዋጥ አቅቶት ከጉሮሮው በግድ ወረደ። አይኑ ፈጠጠ። ሀብሉ ከጁ ወደቀ። እኔ አይደሉም አለ ተኮላ እየጮኸ እብዱ ሽበሽን ቀና ብሎ እያየው "እሱን ያመጣኝ ወደ ለማ፣ በጣቱ ጠቆመ። ሽበሺ ተኮላን አፍጥጦ አየው። እንባ በጉንጮቹ ይወርዳል። ሽበሺ ልቅሶ እንዳይሰማ የተኮላን አፋፍኖ ያመጣበትን ፎጣውን ተኮላ አንገት ላይ ጠመጠመና ለማን እጁን ያዘው። አይኑን ጎልጉሎ ሲስበው ጢም የተኛበት ፊቱን እያየ ለማ ዝም ብሎ ተሳበለት። ቅንድቦቹና የራስ ጸጉሮቹ ውስጥ አቧራ ታጭቆባቸዋል። ሺበሺ አቤት ሲያስፈራ! ከንፈሮቹ ትንንሹ ነው፣ በትንባው ጠቁረዋል። ከረጃጅም ጥፍሮቹ ስር እድፍና የእንጀራ ፍርፋሪ ጠቁረው ተጋግረዋል። ደረቱ ላይም የተጋገረው እድፍ ለብቻው ሕይወት ያለው ይመስላል። አትናገርም ምንታየኛለ? አለ ካፉ ውስጥ የተወረወረው ምራቅ ለማ ፊት ላይ ተፈናጠቀ። ለምንም አይደለም ውሸታም ጓደኛ ይነግረኛል። በሸሚዙ ኮሌታ አንገቱን አንቆ ያዘው። ለማ የሚገለው መሰለው። ስማ ምን ድንጋይ ያደረግሃል? ለመናገር ፈለገ አልቻለም። ከንፈሮቹን በጥርሶቹ ነክሶ ቀረ። ሂድ አንተ ጥፋተኛ ያስታውቃል ብሎ ተኮላን ተንገዳግዶ እስኪወድቅ ድረስ ሳር ውስጥ ገፈተረው። ተኮላ በሆዱ ወድቆ ወዲያው ተነሳና ዓይኖቹን ወደ ኋላ እያቁለጨለጨ በቀጫጭን እግሮቹ ብን ብሎ ሮጠ። ለማ የበለጠ ፈራ። በዙሪያው ያለውን ግድግዳና ቆርቆሮ ይመለከት ጀመር። እንዳያጋጨው የፈራና ከእጁ ሾልኮ የሚያመልጥበትን ቀዳዳ የሚፈልግም ይመስላል ሺበሺ እጅ ውስጥ እንደሆነ ተንቀጠቀጠ። ቆይ ታወጣታለህ ሌባ፣ አለው ሺበሺ። ከዚያ በጉንጮቹ ላይ እምባ ኮለል እያለ ሲወርድ ፊቱን ትኩር ብሎ ተመለከተው ሺበሺ። እሳት ይወረወርባቸው የነበሩት አይኖቹ ወዲያው ለሰለሱ። ምንም ሳይናገር የሸሚዙን ኮሌታ አስተካክሎ በአደፈ ባናው ጉንጩን ጠረገለት። አሳዘነው። እስከ ዛሬ ተሰምቶት የማያውቅ ርኅራዬ በልቡ አደረበት። ምን ለማድረግ ነው የመጣኸው? አነጋገሩ የማግባባት ቃን አለበት። የለም አይኖች በፍጥነት መርገብገብ ጀመሩ። እብዱ ዘዴ የለወጠ መስሎት ይበልጥ ፈራው። ጉንጩ ላይ በእንባው ሌላ መስመር ደገመ። ምራቁ እንደ ሙጫ ላንቃውን አጣበቀው። መናገር አቅቶት ዝም አለ። ይቺን ቀለበት ለመውሰድ ነው አይደለም? አለው ፈገግ እያለ። የለማ አይን የበለጠ ፈጠጠ። የነገረኝ ጓደኛ ነው፣ ቀጠለ ሺበሺ። ለማ ሳያስበው በመጣ ልበ በሙሉነት የተጣመመ ኮሌታውን ማስተካከል ጀመረ። ሺበሺ ለማን ፊት ለፊቱ አስቀምጦ በቀኝ እጁ ተስቦ ትራስጌው የተጋደመውን ሐብሉን አመጣና ለፊቱ መፍታት ጀመረ እብዱ እብዱ ሺበሺ ነው የምትሉኝ አይደለም? አለው ሽቦውን ለመፍታት እየታገለ። ፀሐይ በአካባቢው ፍንትው ብላ ወጥታለች። ወፎችም በፀሐዩ ሙቀት እየታጠቡ በአየር ውስጥ መንሸርሸር ጀምረዋል። የሺበሺ አልጋ የጧት ፀሐይና ብርሃን ሙሉ ለሙሉ ያገኘዋል። በመሆኑም በለዘብታ የሚነፍሰው ቀዝቃዛ ንፋስ ለለማ ምንም አልተሰማውም። እየፈራ አዎ አለው የተበጣጠሰ ልብስ ስለለበስኩ የተቀደደ ባርኔጣ ስላረግኩ ቅራቅንቦ ባንገቴ ስላጠለቅኩ ፊቴ በፀሐይና በብድ ስለጠቋቆረ ጸጉሬ ስለተንጨባረረ ለዚህ ነው እብድ የምትሉኝ አይደለም? በሙሉ የሀብሉን ዕቃ ፊቱ ዘረገፈው። እኔ እንጃ እብዱ ሺበሺ ሲሉ ሰንቦ እኔም አላሉ። የሰፈሩ ሰው እንደዚያ ይላል። እብድ ነው፣ ሹት ይሉናል አለው ለማ። ወፍራም የብረት ቀለበት ከሽቦ መዞ አውጥቶ ሺበሺ አውራ ጣቱ ውስጥ ሰካ። ለማ በቆሻሻ ባና የተጠረገው ፊቱ ስለቆጠቆጠው በሹራቡ እጀታ እየጠረገ ሳቅ ያፈነውን አፉን ሸፈነ። ማን እንደጀመረው ታውቃለህ? ምኑን? እኔን እብድ ማለቱም እኔ ታውቃሉ። የብር ቀለበቷን ከሽቦው በቀስታ መዘዛት። አገሬ ደብረ ብርሃን አካባቢ ነው። የመጀመሪያ ሚስቴ ባገባኋት በሁለት ዓመቷ ሞተች። ልጅ አልወለደችልኝም። ለሁለተኛ ጊዜ የአባቴን አንድ ጋሻ መሬት ብሎ ቆም አለና፣ ታውቃለህ ጋሻ መሬት? አላውቅም አለው ለማ የሽበሽን ሀብል በዓይኑ እየቀላወጠ ጋሻ መሬት ማለት ይሄን የናንተን ሰፈር የሚያክል ሲል፣ የአንተ ሰፈር አይደለም እንዴ ብሎ ለማ አቋረጠው። ከዚያ ብሎ ትንሽ ቆም አለ ሺበሺ። ሐሳብ በግድ ይዞት ሄደ መሰለ። ከዚያ ሰርግ ላይ እሷን እያገባው ሰርግ ታውቃለህ? በማለት ለማን ገጹ ድረስ አጎንብሶ ጠየቀው። ቀይ ድዱን ገልፍጦ አሳየው። ግንባሩና አፍንጫው ላይ ትንንሽ የላብን ክብሎች ችፍ ብለው ወጥተዋል እና እዚያ ሰርግ ላይ መርዝ ታውቃለህ? መጥፎ ነገር ማለት ነው የሚገል አለው። ለማ አላወቅኸውም። መርዝ አጠጡኝ። ሙሽራ ሁኜ ተቀምጬ ምድር ሰማይ ዞረብኝ። አበብ አበብብ ውውውው አንድ ጋሻይን ሊበሉ ሙሽራ ታውቃለህ ዞሮብህ ያውቃል? አንተ ልጅ ነህ ሙሽራ አውቃሉ። በኋላ መለስ ወሰድ ወሰድ መለስ ያደረገ ጀመር። ከተወለድኩባት መንደሬ ጠፋው። ለማ መመለስ አቅቶት ግራ እንደገባው ግራና ቀኝ ተቁለጨለጨ። ከሳኩበት መንደር የፈገግታዬ ታቦት እዚች ጭንቅላቴ ውስጥ ፈነዳ። ያሳበዱኝ ሰዎች አበደ አሉኝ። ትንሽ አረፍ ብሎ የለማን ጸጉር እያሻሸ እና ልጄ ተከሳሾቹ ራሳቸው አበደ ብለው ከሰሱኝ። ለማ የፈጠጡ ዓይኖቹን አቁለጨለጨ። አተኩሮ ሺበሺ እጁ ውስጥ የሚያሻሻትን የብር ቀለበት መመልከት ጀመረ። ለዚች ነው የመጣው አይደለምን? አለው ለማ ቀለበቷን ማየት እየፈራ ልጆች ደስ ትሉኛላችሁ። አሮጌዎቻችሁ ያስጠሉኛል። እናንተም እንደ ነሱ እንድትከፉ ያስጠኗቸዋል። ትንሽ ተነፈሰ። ያስተማሩ እያስመሰሉ እያስመሰሉ ያጠፏቸዋል። ይቺ ቀለበት የቆርቆሮ ናት፣ ግን ሲያዩት የብር ትመስላለች። ግን በደንብ የተሰራች ስለሆነች ታምራለች። ለማ ደነገጠ። ሊከለክለኝ ይሆን ሲል አሰበ። ተወዳታለህ አይደለም? አለው እየሳቀ ቀለበቷን በእጁ እያሻሸ አዎ አለው። ቀለበቷንና እብዱ ሺበሺን ተራ በተራ እያየ እስኪ ህፃናት እንኳን አዲስ አይናውጡ። በእጁ አስጨበጠው፣ ግንባሩን ሳም አደረገው። ለማ አንዴ ፊቱን፣ አንዴ ቀለበቱን ተራ በተራ ተመለከተ። አታመሰግነኝም እንዴ አለ ሺበሺ በትንሹ ፈገግ ብሎ እግዚአብሔር ይስጥልኝ አለ ለማ ድምፁን ዝቅ አድርጎ። እኔ ከየቤታችሁ ቁራሽ ስለምን ሳመሰግን እንዴት ነው አለው ለማ። ማሰላሰል ጀመረ። ቀና ብሎ ፊቱን ተመለከተው። በቀስታ ለማ አንገቱን ሰበር ሲያደርግ ፊቱ በፈገግታ ፈካለ። በል እንጂ አለው ሁለቱንም ትከሻዎቹን በእጁ ይዞ ቀና ብሎ ድምፁን ዝግ አድርጎ እግዚአብሔር ይስጥልኝ ጋሽ ሽበሽ አለ። ሁለቱም ፈገግ አሉ። ጎናቸው ያለው የዳቦ ቤት በር ተከፍቶ ሙስጤ ቂጣውን መሸጭ ጀመረ። የሰዎች ጉዞ በጎዳናው ደመቀ። ፀሐያዋ በነጭ ጨረሯ ስለት የዳመናውን ጥላ ከአድማስ አድማስ ሰነጠቀችው። ለማ እየዘለለ